ታላቅ የንግስ በዓል ጥሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ሸዋ ሰላሌ ሀገረ ስብከት በመንበረ ፀሐይ ቅድስተ ቅዱሳን ደብረሲና አራተ ማርያም ቤተ ክርስቲያን ግንቦት 21 ቀን እነሆ በ342 ዓመተ ምህረት የተመሰረተችው ታላቋ ቤተ ክርስቲያን 1675 ዓመተኛዋን ታከብራለች። በዚህ ዕለት በአጼ ዘረ ያዕቆብ ንጉሥ ዘመነ መንግሥት የታተመው ተአምረ ማርያም በመውጣት ልጅ የሌላቸው ልጆችን እንዲያገኙ ተአምሯን በማዘል በተለያዩ በጸበልና በተለያዩ ፈሷ እመቤታችን ቅድስት ድንግል ማርያም ምስክር እየሰጡ የሚገኙበት ታላቅ በዓል ነው። በዚህ ምዕለቱ ሁላችሁም በተለያዩ የሀገራችን ክፍሎች አላችሁ ከአዲስ አበባ በ114 ኪሎ ሜትር ላይ በምትገኘው በዚች ታላቅ ቤተ ክርስቲያን ተሰብስባችሁ ግንቦት 21 ቀን የመቤታችንን በዓሏን እንድታከብሩ የደብሩ ሰበካ ጉባኤ ጽሕፈት ቤት ጥሪውን ያስተላልፋል። ይህንን የስንክሳር ሚዲያን ሰብስክራይብ ና ሼር በማድረግ ለሁሉ ተደራሽ እንዲሆን ከወዲሁ በስማ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም የአስራት ልጆች በልዑል እግዚአብሔር ፍጹም ሰላምታችንን እያቀረብንላችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰሜን ሸዋ ሰላሌ ሀገረ ስብከት የፍቼ መንበረ ፀሐይ ቅድስት ደብረ ሲና ራተ ማርያም ቤተክርስቲያን በ342 ዓመተ ምህረት የተመሰረተች ጥንታዊት ታሪካዊት ደብር ናት። እጅግ በተዋበና እጅግ ባማረ መልኩ በዓሉ ይከበራል። ስለሆነም እናንተ በያላችሁበት ይህ መልእክት የደረሳችሁ ሁሉ አንዳችሁ ለአንዳችሁ መልእክቱን እያስተላለፋችሁልን በቦታው ላይ በመገኘት ሁላችሁም በዓሉን እንድታከብሩ በቅድስት ቤተ ክርስቲያን ስም የደብሩ ሰበካ ጉባኤ አስተዳደር ጽፈት ቤት መልእክቱን ያስተላልፋል። በዚህ አጋጣሚ በአፄ ዘርዓ ያቆብ የተጻፈው ታምረ ማርያም በዓመት ሁለት ቀን የሚወጣ ሲሆን በተለይም ኅዳር 21 ቀን ሲወጣ እናቶች መካን የሆኑ ልጅ የሌላቸው ተአምሯን አዝለው ተማጽነው እመቤታችን ለብዙዎች ልጅ እየሰጠች ነውና፣ ስለዚህ እናንተም በእንደዚህ አይነት ፈተና እንኳን ያለባችሁ ቦታው ላይ በመገኘት ይህንን በረከት እንድታገኙ መልእክታችንን እናስተላልፋለን። ቤተ ክርስቲያኒቷ የምትገኘው በኦሮሚያ ክልል በ14 ኪሎ ሜትር ላይ ርቀት ከአዲስ አበባ 114 ኪሎ ሜትር ርቀት ላይ ትገኛለች ማለት ነው። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይጠብቅልን፣ ጽኑ ሰላምን ለምድራችን ያስፍንልን። በስም ወልድ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።